በስማብ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንግዲህ ይሄ ቪዲዮ ከምን ጊዜም በላይ ለብዙ ኦርቶዶክሳውያን እንዲደርስልኝ እንድታደርጉ በጻድቁ በአባታችን በአቡነ ገብረ መንፈስ ቅዱስም ታላቅ መንፈሳዊ ጥሬን አስተላልፋለሁ። እንግዲያው ያው ሰሞኑን ቪዲዮዎች እየለቀቅን የጻዲቁ የአባታችን የአቡነ ገብረ መንፈስ ቅዱስ አንድነት ገዳም ቪዲዮች ለቀናል። ይህ ገዳም የሚገኘው ከአዲስ አበባ 130 ኪሎ ሜትር ከተጓዘን በኋላ ከደብረ ብርሃን ደግሞ 2 ኪሎ ሜትር ተጉዘን የጻዲቁ የአባታችን የአቡነ ገብረ መንፈስ ቅዱስ አንድነት ገዳም እናገኘዋለን። ይህ ገዳም የተመሰረተው በ1442 ሲሆን 575 ዓመት ያስቆጠረ ጥንታዊና ታሪካዊ ገዳም ነው። እንግዲህ በዚህ ገዳም ላይ ብዙዎች የዳኑበት ብዙዎች የተፈወሱበት ብዙዎች ከድካማቸው ብዙዎች ከህመማቸው ቀና ብለው የሄዱበት ታላቅ ገዳም ነው። ከአለት ላይ የፈለቀ የጻድቁ የአባታችን የአቡነ ገብረ መንፈስ ቅዱስ ሙቅ የሆነው ጸበል አለ። በተለይ በካንሰር ለታመሙ፣ በዲስክ መንሸራተት በነርቭ ለታመሙ፣ በማይግሬን ለታመሙ በጣም ብዙ ሰዎች እየዳኑ እየተፈወሱበት ያለ ገዳም ነው። እንዲሁም ደግሞ የእናታችን የመቤታችን የድንግል ማርያም ጸበል ያለበት ነው። በተለይ በሆድ ቁርጠት የምትሰቃዩ በሆድ ህመም የምትሰቃዩ በጨጓራ ህመም የምትሰቃዩ ኦርቶዶክሳውያን ብዙ ሰዎች እየዳኑበት እየተፈወሱበት ያለ ታላቅ የበረከት ገዳም ነው። የደርሶ መልስ ጉዞ ተዘጋጅቶላቸዋል። መሄድና መጓዝ የምትፈልጉ ኦርቶዶክሳውያን በ09 ስልሳ 18 አስር አስር ላይ በመደወል እንድትመዘገቡ በጻዲቁ በአባታችን በአቡነ ገብረ መንፈስ ቅዱስ ስም ታላቅ መንፈሳዊ ጥሬን አስተላልፋለሁ። ከምንግንዜ በላይ ይሄ ቪዲዮ ለብዙ ኦርቶዶክሳያን እንዲደርስ እንድታደርጉልኝ በጻዲቁ በአባታችን በአቡነ ገብረ መንፈስ ቅዱስ ስም እጠይቃለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ።